እንግዲህ ዛሬ ኻሊብ ትሁቴን ባልጠበቀችውና አለማው የማታቀውን ነገር ሰርፕራይዝ አደረጋት። ለእሷ ሰርፕራይዝ ሳይሆን ድንገተኛ ጉብዳ እየወረደ ምስሉ ነው ይታያት። ኻሊብ ቲና ያደረገችውን ነገር በሙሉ ለመበቀል ሲል ለትሁት ቀለበት ለማሰር ዝግጁ እንደሆነ ለአባቱ ነገራቸው። አባትየውም ሳልምና ስፈልግ የነበረው ይሄንን ነው በማለትም መለሱለት። ማለት ይህን ያክል አለ? አዎ። ግን አስበህበት ነው ወይስ ደግሞ ቲናን ለማናደድ ብለህ ነው አለው። በእርግጥ አባዬ አልዋሽም ቲና እኔ ላይ የምጠጣበት ውስጥ መርዝ ካደረገች ወድህ እንጥሏን የሚበጥስ ነገር እማደርገው ቀለበት ማሰር ላይ ነው። እናም ትሁቴን ደግሞ መቼም አልጎዳትም ብዬ አስባለሁ እና ለትሁቴ ቀለበት ሳስር እሷ ከህይወቴ እስከ መጨረሻው እንድትወጣ ስለፈለኩኝ ነው። ምክንያቱም ይሄ እሷን ከምን በላይ እንደሚያናድዳት ስለማቅ እና ትሁት አንተ ቀለበት ማሰሪያና እንዲሁም ደግሞ ሳትፈልግ ህይወቷን ልታበላሽ ነው አለው። አባባ በፍጹም አባባ፣ በእርግጥ ለደራ ለንደት ብዬ ባደርግም ለትሁቴ ያለኝ አመለካከት የተለየ ነው። መልካም ልጅ ናት፣ አስተዋይ ልጅ ናት። ያንተንም የኔንም ህይወት ታድጋለች። ስለዚህ ለትሁቴ አደለም ቀለበት አደለም ሚስቴ ማድረግ ይቅርና ሌላም ነገር ባደርግላት ይገባታል። ትሁቴ እኮ ከብዙ ነገር የጠበቀችኝና አሁንም ቲና ከዚች ዓለም ልታሰናብተኝ እመጠጤ ውስጥ የጨመረችውን መድኃኒት ወይም መርዝ ትሁቴ ደርሳ ነው ያስጣለችኝ። ስለዚህ ለትሁቴ አይደለም ልበቀላት ይቅርና ምንም ማድረግ አልፈልግም። አለ። አባባም በእጅጉ ተደሰተ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ይዘመተናል። እንግዲህ እንደሚታወቀው ቲና ኻሊብን ከዚች ዓለም ለማሰናበት ከዛም እሱ ሲሞትላት ስልኩን አንስታ በሱ አካውንት ያለውን ወደ ራሷ አካውንት መገልበጥ ነበር አላማ ግን ደግሞ ትሁቴ ብልህናት በፍጹም ከኻሊብና ከአባባ ጎን መራቅ እንደሌለባት ራሷን ስላሳመነች የቲናን እንቅስቃሴ እያንዳንዱን እየተከታተለች ነበረ። ቲናም መድኃኒቱን እዛ ውስጥ ጨምራ ለኻሊብ ለመስጠት ዶብዶባለች። ኻሊብም ተቀብሎ ሊጠጣው ሲል ትሁቴ ደርሳ ከእጁ ላይ በማርገፍ እመሬት ተሰከሰችው ብርጭቆውን። ይሄን ጊዜ ምንድን ነው ትሁት? አላት ትሁትም ከዚህ እራት በስተጀርባ ሌላ ነገር እንዳለ እየተሰማኝ ነው ብዬ ነበር፣ ግን አንተ አትሰማም። መሞት ነው የምትፈልገው አይደል? ስለዚህ ብርጭቆ ውስጥ መርዝሃለች እንዳትቀምሰው፣ አለችው። እሱም ደነገጠና ትሁት እንደዛ ስትለው ቲናና ነቃት። በስተ መጨረሻም ከተገላገሉ በኋላ ምንም አማራጭ ሳይሰጣት ቴናን ጥሎ ወጥቶ ለትሁት ቀለበት አሰረላት። እጅግ በጣም ደስ ይላል። ተንበርክኮ ድንገት ትሁቴ ታገቢኛለሽ የሚል ጥያቄ ሲጠይቃት ትሁት የምትመልሰው ነገር አጣች፣ ደነገጠችም። ምን አለች? በእርግጥ ለአባባ መጀመሪያ አማክሮት ነበረ። አባባ አባቴ አንድ ነገር ልንገር አለው። ምንድነው? እሱ ደግሞ መጀማንተ ከጥፋት አትመለስ አለ። አባባ አይ ያን እንኳ እንደምታቀኝ አጥፊ ልጅ አይደለውም፣ ግን ደግሞ ለውሳኔ ችኩል ነኝ እንጂ አለ እኮ። እሱን እኮ ነው ምለ ሲለውም፣ በውሳኔ እየቸኮልክ ብዙ ነገር ዋጋ ልንከፍል እያደረግከን ነው፣ ሲለውም አባባ ቃለሁ። አሁን ግን ይሁን ሀሳብ መቶልኛል። አንተን ታላማክር ምንም ማድረግ አልፈልግም። ስለዚህ ሲልም ምንድን ነው እሱ ልስማው አለ እዩልህ አባባ ዛሬ ቴና እኔ ላይ የግድያ ሙከራ አድርጋ ነበረ ነፍሴን የገዛች ትሁት ናት ከራቱ በስተጀርባ የሆነ ነገር አለ እባክህን ራስህን ጠብቅ ብላኝ ነበረ አታስቢ ምንም አታመጣም አልኳትኝ ነገር ግን እኔ እንዳልኩት ሳይሆን ትሁቴ እንደ ጠበቀችው ሆኗል አለው ምን ሲልም ብርጭቆ ውስጥ መርዝ መርዛ ልታጠጣኝ ስትል እኔም ተቀብዬ ልጠጣ ስል ትሁቴ ደርሷ ከእጅ ላይ ያንን ብርጭቆ መሬት ስታረግፈው ተሰባበረ አለው ይህ ይገርማል የዚች ልጅ ጥበብና ትህትና የተለየ ነው ለእኛ ብዙ መስዋዕትነት ዋጋ ከፈለች በጣም ይገርማል አለው አሁን ደግሞ ልክ ሰዓት ተዘጋጅቻለሁ ልክ ሰዓት ማለት በቃ አላቅም። ለእኔ ከምንም በላይ ናት። አንተን አድናልኝ፣ እዚህ ደረጃ ድርሳኛለች። እንደዛ እያደረግኳት አሁን ደግሞ የኔን ህይወት ታድጋልኛለች፣ እና በአይ እሷን ሳይሆን እኔን ነው መካስ የሚባለው አለ። ማለት ምን ልታደርግላት፣ ምን አስበህ ነው አላባባም። ይውላ አባቴ፣ ትሁቴን ቀለበት ላስርላት ፈልጌያለሁ። ግን ማወቅ የለባትም በፍጹም። እንደ በእርግጥ እንደ ማፈቅራት ወይም ደግሞ ህይወት የሆኝ ብዬ ጠይቂያት አላቅም። እሷም የምትጠብቅ አይመስለኝም አለው። ምን አለ አባባ? አዎ አበይ እውነቴን ነው። ሲልም ይገርማል። እንዴት ልትበቀላት ነው ማለት? አንተ ቲናን ለማናደድ ና ከህይወትህ እሷ እንድትወጣ ፈልገ እትሁት ላይ ሌላ ግፍ ልሰራ ነው አለው። አባቢ በፍጹም እትሁት ላይ ሌላ ግፍ አልሰራም። ትሁት መልካም፣ አስተዋይ፣ ጥሩ ሴት፣ በቃ ልበቀና ባለሙያ ሴት ናት። ስለዚህ ግፍ አልሰራባትም። ባይሆን አዎ አልዋሽም፣ ቴናን ለማናደድ ነው አንደኛው። ዋናው ነገር ደግሞ ለትሁት ያለ ስሜት የተለየ ነው። በቃ አልኮዳትም መቼም ልቤ ስለተሰበረ ምናልባች ፍቅር ውስጥ በደንብ ላልገባ እችላለሁ፣ ግን ደግሞ ቢሆንም ለትሁቴ ምንም ቢሆን ምንም እንደማላስቀይማት ቃል እገባልሃለሁ አለ። ይገርማል። በጣም ደስ ብሎኛል ልጄ። አንተና ትሁት አንድ ጋር የምትሆኑበት አላማ ነበረኝ ምኞትም ነበረኝ፣ ግን ግራ ተጋብች። እሷ አልፈልግም ብትል በቃ ለአንተ የምትሆነ ሴት እሷ እንደሆነች አቃለሁ። እሷ ሳትጠየቅ እሷን ሳልጠይቅ እያልኩኝ አንዳንድ ጫፍ ጫፍም አንስቸባን ነበረ። ክፍል ሀገር መሄድ እንዳለባትና አባቷ ካላገባሽ እያላት እንደሆነ ነግራይ ነበረ። እናም እኔ ልጅ እኔ አባትሽ ቁጭ ብዬ ድርሻለሁ የሚልም ወሬ አንስቸባት ነበረ እዛ ሄጄ አይቻቸው እንጂ እሱ የሚለኝን ትዳር አላገባም ተመልሼ እመጣለሁ ብላኝ ነበረ። እናም በጣም ደስ ይላል ሲለው እውነት አረ፣ እዛማ እንድት ሄድ አልፈልግም ይድሯታል አለ። አሁን ቃል አንዴ ነው፣ ቀለበት ካሰርክላት እመነኝ፣ ሺ ነገር ቢደገስ ፊቷ አትቀይረህም አትቀይርህም አለው። እሽ በማለትም እንግዲህ ትሁቴ ባልጠበቀችው ሰዓት ኻሊብ ሲንበረከክ በጣም ደነገጠች ምን ያንክ ነው ምንድነው ኻሊብ እየሰራ ያለው አለችው አባባም ትሁቴ እንግዲህ በእርግጥ አልነገርንሽም እንደዚህ ነውም አላልንሽም ግን ውሳኔው ያንቺ ቢሆንም ኻሊብ ዛሬ ወደ አንቺ ህይወት ለመቀላቀል ዝግጁ ሆኖ ታሰበበትም ቆይቷል አንቺ ለየት ያልሽ እና ለህይወታችን ዋጋ የከፈልሽ ሴት ነሽ። አውሬዎች ሊበሉን ሲሉ ከጉሮሯቸው ፈልቅቀሽ እያወጣሽ እዚህ ደረጃ ያደረሽን ሴት ነሽ። ስለዚህ በምንም ሁኔታ አንቺን ከዚህ ቤት ማጣ ስለማንፈልግ እኻሊብ የእውነት አፍቅሮሽ ትዳሬ ትሆናለች ብሎ ወደ አንቺ ህይወት መጥቷል አላት። ትሁት የዚህን ጊዜ ደነገጠች፣ አፏን ይዛ ቀረች፣ ተብረ ከረከች። ዳኒና ቲና አሁን ድንጋይ መንከስ ቀራቸው። ዳኒ በጣም ተገረመ፣ ግን ደግሞ ይሄም ማረጉ ደስ ብሎታል። ዳጊን ኢደንን ያተረፈለ ጌታ ፈጣሪ ተመስገን። ዝም ብዬ ነበር ስጠረጥር የነበርኩት፣ እሷንም ሳስቀይማት የኖርኩት። አይ ኻሊብ ለካ ኢደንን ሳይሆን ትሁት ላይ ነበር ትኩረቱ አለ። ከዛም ግን ቲና ደግሞ ታሳዝናለች፣ አለ ቲናሁን ብታብድ ብትሰክር ምንም የምታመጣው ነገር የለም። አማራጭ የላትም። በድንጋጤ ደርቃ ቀረች። እንዴት ይሄ ሊሆን ይችላል እያለችም ነበረ። ትሁት ግን ተንበርክኩ እወክሽን፣ እወክሽን፣ የፍቅር ጥያቄን ተቀበይኝ ሴላትም ኻሊብ ላስብበት አለች አባባም እንደማታሳፍሪን ተስፋ እናደርጋለን። ሂደሽ ሂደሽ ከትዳር አቀሪም ከህይወት አቀሪም፣ ስለዚህ እዋክሽ ተረጆ ሲላትም፣ አባባ አንተ ታልከሽ፣ የእውነት እኔ ኻሊብን እስካሁን ድረስ ይህን ያክል ጊዜ ስኖር አንድ ቀንም ከወንድምነት ውጭ ሌላ ነገር አስቤውም ተሰምቶኝ አያውቅም። ለእኔ እኮ አዲስ ሁኖብኝ ነው። በእርግጥ ካሊብን ማግባት ማለት መታደል ነው። እንደ ካሊብ አይነት ወንድ በዚች ምድር ላይ የለም። ስለዚህ ግን ደግሞ አብረን ስለኖርን ብዙ ነገሮችን ስላሳለፍን ካሊብ በፍጹም የኔ ባል ይሆናል ብዬ አስቤም አላውቅም። እንደ ነገርኩ ክፍለ ሀገር ቤተሰብ ና ቶሎ እያሉ ሲጨቀጭቁኝ አስገድደው ቢድሮኝስ? አይ አልሄድም። ልሄድና ደግሞ አይናቸውን አይቼ ሊያስገድዱኝም ካሉ ተደብቄ እመጣለሁ እያልኩ በሀሳብ ላይ ነበርኩኝ። አሁን ይህ ሲፈጠር እውነት ምን ማለት እንዳለብኝ አላቅም ልዳርሽ እንኳ ቢሉኝ አሁን በክብር እማገባ ሰዋለሁ ብዬ በሙሉ ልቤ መከራከር እችላለሁ፣ አለችው አባባም አንቺ ከመሄደሽ በፊት እኔ ራሴ ሽምግልና ህጄ በክብር ልጃቸውን ቤተሰቦችሽ እንዲሰጡኝ ይጠይቃለሁ። ከዛ በፊት ግን ቀለበቱን እሰሩት እንጂ ምንም አይነት ከትዳር በፊት እንድታደርጉ አልፈልግም አላት። ከዛም እሺ እኔም ምፈልገው ይህንን ነው፣ ክብሬን በቃ በስነ ስርዓት በቤተሰብ ተደስቶ ማግባትን ምኞቴ ነው። ስለዚህ ከዛ በፊት ምንም አይፈጠርም አታስባባይ አለች። ኻሊብም የእውነት እንደዛ ነገር አናረግም ከትዳር በፊት አለ። ቻናሉ ሰብስክራይብ